ካለ ንቃ ትናንትና ፋኖ ብሎ የተደራጀው አካል ነው። በመትረየስ የጨፈጨፋቸው አንተ ግን ዛሬ ከሱ ጋር አብረ እየተቀሳቀስክ ነው። በመካነ ሰላም መስጂድ ላይ ማታ ጨለማን ተገና አድርጎ እጅግ በጣም ያሳዝናል። በመካነ ሰላም መስጊድ ውስጥ ምንድነው የተፈጠረውም? ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ ውስጥ ለተገደሉ ሙስሊሞችን ሙስሊሞች መግለጫ ወጥቶ መግለጫ ወጥቶ ነበር በበትረ ተቀደሰው በአላህ ቤት ውስጥ ሰላት ላይ ያሉ እዚህ ውስጥ ያለህ ንቃ። ትናንትና ፋኖ ብሎ የተደራጀው አካል ነው በበትረ እየሴ እየሰጨፈጨፋቸው አንተ ግን ዛሬ ከሱ ጋር አብረህ እየተቀሳቀስክ ነው። አንተ ግን ከሱ ጋር አብረህ እየሮጥክ ነው። ዛሬ ከጥላት ጋር ሊገልህ ሊያርድህ ከሚፈልገው ካል አብረህ እየተጓዝክ ያለው። ስለዚህ ከዚህ በኋላ አስፓልታን ጮም ያሉት ሸንድሪስ መንገር ይወጣል። ልማዳቸው ነው ተባለ። ድሮ አላሁ አክበር ካለ ሙስሊም ያስፈራል ይባል ነበር። ዛሬ ግን ልማዳቸው ነው ተባለ። ድምጻችን ይሰማ ላይ ተለመደ። ምንም ነገር አላደረግንም። ሲደበድሙን ተው ዝም ብለህ ተመተክር ተባለ። እየተመታ ሄደ። ይሄ ለመደብርና በውስጣችን ገባ። ዛሬ ግን አንድ ፊትህን ሲመታ አንድ ፊትህን ስጥ የሚል እምነት ያለን ቤተ ክርስቲያን፣ ቤት መስጊድን ሲያቃጥልብህ ያንተን ወንድም ሲገልብህ አንተም ከሱ እጥፍ ማድረግም የምትችል ዘመን አለብህ። እያንዳንዱ እድሜው ከ15 ዓመት እስከ 60 ዓመት የሆነ ሰው በሙሉ ፕሮግራም ይወጣል። ስልጠና ስልጠና ይጀምራል። አላሁ አክበር እንዳታጨው፣ አታንጨብጭቡ፣ አታንጨብጭቡ፣ አታንጨብጭቡ። ስልጠናን ጀምራለን። ማንም የሚከለክለን የለም። ምን መስጊዶቻችን ለመጠበቅ ሙስሊም ወንድሞቻችን ለመጠበቅ ሰልጥነን፣ ከዛ በኋላ እኛን ሊያጠቃ የመጣ ማጥቃት እንኳ ባንችል ተከላክለን እንሞታለን። አላሁ አክበር እጅግ በጣም ያሳዝናል። በመካነ ሰላም መስጂድ ውስጥ ምንድን ነው የተፈጠረው? የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ሰዓት ላይ ወቅታዊ የተባለ መግለጫን ይዞቷል። እጅግ አሳዛኝ የተባለ ጥቃት በመካነ ሰላም መስጂድ ውስጥ መስከረም 23 ቀን 2018 ዓመተ ምህረት ተፈጽሟል። በዚህም ታዲያ የታጠቁ ኃይሎች ወደ መስጂዱ በመግባት ሃይማኖታዊ ግዴታቸውን በመወጣት ላይ በነበሩ የመስጂዱ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ እንዲሁም ደግሞ የመስጂድ አመራሮች ሰላሙናዊ በሆነ ሁኔታ መገደላቸውንም የክልሉ እስልምናዊ ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ሲል ገልጿልም። እነዚህ አመራሮችም ሸይዶ ነዋል አላህ ጀንተለ ፍርዶስ ይወፍቃቸው ሲሉም የእስልምና ጉዳዮች ጠቅላይ ምክር ቤት ታዲያ መግለጫውን አውጥቷልም። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባርም የሚፈጸምባቸው መሆን የለባቸውም እና ድርጊቱን በጽኑ ያወግዛል ሲልም ገልጿል። እጅግ አሳዛኝ የተባለው ጥቃትን አስመልክቶ ታዲያም ይህ መግለጫ ከደቂቃዎች በፊት መውጣቱን ተመልክቻለሁ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ ውስጥ ለተገደሉ ሙስሊሞችን አስመልክቶ መግለጫ ወጥቶ ነበር በዛ መግለጫው እንዲህ ነው በአማራ ክልል በደቡብ ወሎ ዞን መካነ ሰላም ከተማ መስከረም 23 ቀን 2018 ዓ.ም በመስጂድ ኑር በኢሻ ሰላት ወር ወደ መስጂድ የታጠቁ ኃይሎች በመግባት ሃይማኖታዊ ግዴታቸውን በመውጣት ላይ የነበሩ አንደኛ የመስጂድ ዋና ኢማምን የወረዳው መጅሊስ ምክትል ሰብሳቢ ሁለተኛ የመስጂድ አመራሮች ሶስተኛ ደግሞ የመስጂድ ሀዲሞችን አሰቃቂና አረምናዊ በሆነ ሁኔታ መግደላቸውን የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አረጋግጦልናል ጠቅላይ ምክር ቤቱም የእምነት ተቋማቱ የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት ተጸያፊ ተግባር የሚፈጸምባቸው መሆን የለባቸውና ድርጊቱን በጽኑ ያወግዛል በለው። የሃይማኖት ተቋማትን በእምነት ቦታዎች የሚደረጉትን ኩሳዎችና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያ ሊያወግዙና ሊቃወሙ ይገባል። ህዝበ ሙስሊሙም ይህንን በሃይማኖት ተቋማት ላይ የተቃጣ አደጋ ለመከላከል መረጃ በመለዋወጥ የሃይማኖት ተቋማትና አካባቢው እንዲጠብቅ ጠቅላይ ምክር ቤቱ ጥሪውን ያስተላልፋል። በብዛ ሃይማኖት ባለቤት ሀገራችን በተለያየ እምነት ውስጥ ያሉ ህዝቦች ለዘመናት ያቆዩትን ሰላማዊና መልካም መስተጋበር ሆን ብሎ ለመናድና ማባሪያ ያጣ ቀውስ ውስጥ እንድትገባ የሚፈልጉ አካላት የፈጸሙት መሆኑንም እንዲሁ ጠቅላይ ምክር ቤቱ ይገ በመጨረሻም ሁሉም ሃይማኖት ተቋማትና መሪዎች ይህ ጉዳይ አብሮ የመኖር እሴት እንዳይሸረሽር ብሎም እንዳያጠፋ ድርጊቱን እንድታወግዙ እንዲሁም በጽኑ ተቃወሙ እየተጠየቀ መንግስትም ይህንን ተግባር በእምነት ቦታዎችና አባቶች የፈጸሙት ላይ ህጋዊ እርምጃ እንዲወስድ እንጠይቃለን በሚል ይዘጋል። ዛሬ እዚህ ቁሜ የአዳማ ቅርንጫፍን በማስመረቅበት ሰዓት በአማራ ክልል በደቡብ ወሎ በቦረና ወረዳ በመካነ ሰላም መስጂድ ላይ ማታ ጨለማን ተገና አድርጎ በተቀደሰው በአላህ ቤት ውስጥ ሰላት ላይ ያሉ እየሰገዱ ያሉ ታላላቅ መሻይኮች እንደዚህም ዑለሞች ዱዓቶችና ኢማሞች፣ የመስጂድ ቃሪዎች እና በተለይም ደግሞ የመካነ ሰላም ከተማ ወጣት ሙስሊም ሰብሳቢ ያሉት በአንድ ላይ በግፍ ተረሽነው ነው ያደሩት፣ ማታ ማለት ነው በዙልም። ይሄ በሀገራችን ያልተለመደ ሊወገዝ የሚገባ በእኛ ሀገር እንኳን የተቀደሰውን ስፍራ የተከበረውን የአላህ ቤት መስጅድ ይቅርና ሌሎቹ ተቋማቶች ባልተነኩበት ሰዓት ባንኮችና ሌሎቹ በማይ ዘረፉበት ሀገር ላይ የተከበረውን መስጂድን ቅድስናውን ረግጦ የአላህን ቤትን አልፎ ከራሳቸው ሊከላከሉ የማይችሉ ባዶ እጃቸውን አላህን ለማምለክ ሰላት ለመስገድ ወደ ቅብላ ዞሮ ዒባዳ ላይ ባሉት ላይ እዚህ ኢትዮጵያዊ የሆኑ ዜጎች ያለምንም ርህራሄ ያለምንም ራሕመትና እዝነት አባቶቻቸው ሊሆኑ የሚችሉ የሀገር ሽማግሌና ዑለማዎችን በአንድ ሌሊት ጨፍጭፎ አድረዋል። ያም ጭፍጨፋም አሁን እስከምናገረው ሰዓት ድረስ አልቆመም። የተለያዩ መስጂዶች አልፎ ከፍተኛ ጥቃት በሙስሊሙ

በጎንደር ሙስሊሞች ላይ ሰላት እየሰገዱ ባሉበት ረመዳን እየጾሙ ባሉበት በግዝ በቀን ላይ ከፍተኛ ጭፍጨፋ መደረጉ በቅርብ የምናስታውሰው ነው የሚሆን። ስለዚህ እኔ እዚህ ቦታ ሁኜ ስናገር፣ እንደዚህ አይነት ዙልም እና በደል እንደዚህ አይነት ለኢትዮጵያውያን ባዕድ የሆነ ነገር መጥቶ ማለማመድና ልማድ እንዲሆን ማድረግ። መዘዙ የከፋ ነው የሚሆነው መዘዙ የከፋ ነው የሚሆነው። ለሀገርም አይበጅም፣ ለወገንም አይበጅም፣ ለሰላምም አይበጅም። ሙስሊሙ ለሺህ ዓመት በዚህ ሀገር ላይ ሲበደል ዙልም ሲደርስበትና መከራ ሲደርስበት ይህ ሁሉ ዘመን ችሎ አንድም ቀ ከሙስሊም ተችኖ ሳይሆን ራሱ ችሎ ነው ችለን ነው እኛ በዚህ ሀገር ላይ የኖርነው ችሎ በምኖርበት ሀገር ላይ አይ ከዚህ ባለ መቻልም የለባችሁም ችላችሁም መኖር የለባችሁም፣ አሁንም መሞት አለባችሁ ደማችሁ ደመከል በመሆን አለበት ብለ አሁንም ፅንፈኞች እንደዚህ እያደረጉ ነው ያለኩት። ለዚህ መንግስት ይህንን በአስቸኳይ ማስቆም አለበት። የዜጋን ሰላምን፣ የዜጋን ህይወትን፣ ንብረትን የመጠበቅ ኃላፊነት መንግስት ስላና ያለው መንግስት ይህን ነገር መከላከል መቻል አለበት። ሌሎቹም እምነት ተከታዮች እንደዚህ አይነት አረመኔያዊ የሆኑ ተግባሮችን በጋራ ማውገዝ አለባቸው፣ በጋራ ማውገዝ አለባቸው። መስጂድ ለእኛ የተከበረ የተቀደሰ የማይነካ ስፍራችን ነው። ከዚህ ውጪ ግን ሙስሊሙ እስከ መጨረሻ ድረስ እየታገሰ ይኖራል፣ እየታረደ ይኖራል፣ እየተገደለ ይኖራል ማለት ግን ዘበት ነው፣ ሊሆንም አይችልም። ሙስሊሙ ከራሱ የመከላከል መስጂዱን የመከላከል ሃይማኖታዊን ህጋዊን ባህላዊ ሙሉ መብት አለው ሙስሊሙ ማለት ነው። ወደዛ ሳይገባ በፊት የሚመለከተው አካል ተረባርቦ ይህን አረመናዊ ጭፍጨፋን ማስቆም ይህንን ድርጊት የፈጸሙ ሰዎችን ደግሞ ለህግ ማስቆም እንዳለበት በኢትዮጵያ ሙስሊም ወጣቶች ካውንስል ስም ጥሬን አሳልፋለሁ። ሰላሙ ዓለይኩም ረህመቱላህ ወበረካቱሁ አማራ ክልል ላይ ያለው ጽንፈኛ ቡድን ለሚሰራቸው ወንጀሎች ተቃውሞ ሲበረታበት የእሱ ደጋፊዎች ና በእነዚህ በገዳዮቹ ኦር በጽንፈኞቹ ያስተሳሰብ ልክ ኦር የአይኪው ሌብል ላይ ያሉ ደንቆሮች፣ ነገ ይህንን እድል ቢያገኙ ተመሳሳይ ድርጊት ተመሳሳይ ጥፋት ከማድረግ ወደኋላ የማይሉ ደንቆሮች በየሶሻል ሚዲያ የሚጠቀሟት አንድ ፍሬዝ አለች፣ ዝም ማስበያ። እሷ ምንድነች? የሆነ ቦታ ላይ ኦር ወለጋ ላይ ኦር ሰሙዌር ሙስሊሞች ሲገደሉ ዝም ብላችሁ እንዴት እዚህ ለእኛ ጊዜ ሲሆን ለምን ትቃወማላችሁ? የሚል ላለፉት አመታት ሲጠቀሟት የነበረች ፍሬዝ አለች። ስለዚህ ይህችን ፍሬዝ መርመራት እስቲ፣ በመጀመሪያ ደረጃ አንተ ጋር የሚሰራን ወንጀል ይህ የጽንፈኛ ቡድን የሚሰራውን ወንጀል ለማውገዝ ከዚህ በፊት የተደረጉ ወንጀሎች ላይ ያወገዝንበትን የስራ ልምድ እንደ ሲቪ አደራጅተን ለአንተ የማቅረብ ግዴታ የለብን። በመጀመሪያ ደረጃ ይሄ ልታውቅ ይገባል። አንተ ጋር እየተሰራ ያለውን ወንጀል፣ የትም እየተሰራ ያለውን ወንጀል ለማውገዝ ከዚህ በፊት ወንጀሎች ሲሰሩ ያወገዝንበትን ማስረጃ ማተም ያለው ምናም ማስረጃ ይዘን አላ ለአንተ የማቅረብ ግዴታ የለብንም። ይሄ የተለጠጠ ለራስ ያለ የተለጠጠ አስተሳሰብ ከድንቁርና የሚመጣ ነው። ታከመው በመጀመሪያ ደረጃ ለማንኛውም አባባሏን እንፈትሻት፣ እስቲ እንፈትሻ። ለመጀም በመጀመሪያ ደረጃ ማለት ነው እንደዚህ ማለት ማለት ያው ያኔ ሲጨፈጨፉ ዝም ብላችሁ እንዴት ለኛ ጊዜ ትናገራላችሁ? የሚል አስተሳሰብ ያላችሁ ሰዎች፣ በመጀመሪያ ደረጃ አንተ ጋር ሙስሊሞች መጨፍጨፋቸው ጥቃት እንደደረሰባቸው ማመነን ነው የሚናገሩ። በመጀመሪያ ደረጃ አምነሃል ማለት ነው፣ አምነህ ተቀብለሃል ሶ ተጨፍጭፏል። አዎ ግን ለምን ትናገራላችሁ? ያኔ ላሽ ስላላችሁ ላሽ በሉ፣ አሁንም ነው እያልከን ያለው ላሽ አንልም። አንድ እሱ ሁለተኛ በአንተ አንተ በምፈልገው ልክ ወር አንተ እኛ መቃወማችን አንተ ጆሮ ላይ እስካልደረሰ ድረስ አልተቃወምንም ማለት አይደለም። ግዴታ አንተ መስማት አለብን ማለት አይደለም። ፕሮባብሊ ያኔ አንተ እንትን እየነዳህ ነው ቶ፣ ለማንኛውም አንኛ ሶሻል ሚዲያ ላይ ምናምን ስንቃወም ፕራብሊ ስልክ አልነበረ ሊሆን ይችላል። ገባ አይደለ ኦር አጠቃቀሙን አታውቅም ነበር። ስቲል እንዴት እንደ እንደ ስቲል አጠቃቀምህን እያየን ነው ስቲል ራሱ ማለት ነው። በየኮሜንት ምን አይነት ድንቁርና የተጠናወተው ኮሜንት እንደምትጽፍ እያየን ነው። ለማንኛውም ግን ይኸውልህ፣ አንተ አልሰማህም ማለት አልተቃወምንም ማለት አይደለም። በመጀመሪያ ደረጃ ሰው ማመንህን ነው የሚያሳየው። አምነህ ተቀብለሃል። ይልቅ የሚሻልህ ያመንከውን ወንጀል እንትን ማውገዝ ነው ማውገዝ ነው የሚሻለ። በመጀመሪያ ደረጃ ሁለተኛውና በጣም አደገኛው ደግሞ የዚህ ንግግር ትርጉም ምንድነው? የሙስሊሞችን ነፍስ ከሰው ነፍስነት ሳይሆን ከተራ የፖለቲካ መሸቀጫነት ያለፈ አድርጎ ያለማየት አስተሳሰብ ነው። ይህ ያው ከድንቁርና የሚመነጭ ነው። ይህም አለ አይደለ ያኔ በቃ ሲጨፈጨፉ ላሽ ስለተባለ ኦር ዝም ስለተባለ ለኔም እድል ሊሰጠኝ ይገባል እንድጨፈጭፍ እኔም እንድጨፈጭፍ እድል ሊሰጠኝ ይገባል፣ ሊናገሩኝ አይገባም ከሚል የመጨረሻ ኋላ ቀር ከሆነ አስተሳሰብ የመጣ ምላሽ ነው ይሄ ንግግር ማለት ነው። አለ አይደለ ነጋዴዎች ምናምን ትናንትና ትላንትና ካንተ ሱቅ ጋር ስገዛ በቃ ዝርዝር ስላጣ መልስ ላሽ ብያለው፣ ነገ ደሞ ከኔ ሱቅ ስገዛ ያው ዝርዝር ስላጣ ላሽ ልልህ ይገባል አይነት ዝም ብሎ ይሄ ተራ መነገጃ ከመነገጃ የማሰብ እንጂ የሰው ነፍስ አላግባብ ሲጠፋ የትም ሚጥፋ የት የትም ሚጥፋ የት ከዚህ በፊት የጠፋ ነፍስ ተወገዘም አልተወገዘም ነፍስ ሲጠፋ ማውገዝ ሲገባ ተወገዘም አልተወገዘም ማውገዝ ሲገባ ከተራ የፖለቲካ መሸቀጫነት በቃ ያኔ ላሽ ስለተባለ እኔንም ላሽ በሉኝ ልጨፍጭፍ ከሚል የድንቁርና አስተሳሰብ የሚመለጭ ነው። ስለዚህ ታከመው ይህ ድንቁርና ነው በመሰረቱ ሴንስ የሚሰጥ እንደ ዝም የሚያስ ብለን ኦር ኦ ምናምን ብለን ዝም የሚያስ ብለን አይደለም ይህ ንግግር ማለት ነው። ስለዚህ ላለፉት ዓመታት የጽንፈኛ ቡድን በየአቅጣጫው ሙስሊሞች ላይ ጥቃት ሲያደርስ ሲይዝት ሙስሊሞች ላይ ሲይዝት ጥቃት ሲያደርስ አልፎም ጎንደር ላይ ይተናል፣ ሞጣ ላይ ይተናል፣ ዛሬ መካነ ሰላም ላይ ይተናል መስጂድ ውስጥ ገብቶ ኢማሞችን ሲረሽን ስንናገረው ይህንን ለመጠቀም የምትሞክሩ ሰዎች ድንቁርናችሁን ተውን፣ እዛው ተውን፣ የተሻለ ፍሬዝ አምጡና የተሻለው ላይ እንወያይበት። ይህ ሴንስ የሚሰጥ አይደለም። አንደኛ ማመናችሁን፣ ሁለተኛ ድንቁርናችሁን፣ ሶስተኛ ለሙስሊሞች ያላችሁን ጥላቻና የሙስሊሞችን ነፍስ ከተራ ፖለቲካ መሸቀጫነት ያለፈ አርጋችሁ እንደማታየው የሚያሳይ ነው። ይህ ደግሞ ምንድን ነው ነገድሉን ብታገኙ እናንተም ይህንን ወንጀል ከመፈጸም ወደኋላ አትሉ። ይህን ጽንፈኛ ቡድን ባይደወይ ማለት ነው የጦር ጀት ቢኖረው እስራኤል የምታደርገውን የአየር ላይ ጥቃት ከማድረግ ወደኋላ ማይል ጽንፈኛ ቡድን ነው። ይህ ቡድን ነገ ድሉን ብታገኙ ይህንን ከማድረግ ወደኋላ እንደማትሉ የሚያሳብቅ ነው ይህ ኮሜንታችሁ። ስለዚህ ድንቁርናችሁን ተው። ለማንኛውም የመካነ ሰላም የእምነት አባቶች ተሰብስበው እንግዲህ ይህንን ጥቃት አውግዘዋል። ሁለቱ ትልልቅ ሃይማኖቶች በተለይ ለረጅም ጊዜ አብሮ የኖሩበትን እንትን ለመናድና ወደ ግጭት ለመንዳት የተደረገ ሙከራ መሆኑና አውግዘዋል። ወንጀለኞችም ለህግ እንዲቀርቡ ጠይቀዋል። የመካነ ሰላም የሃይማኖት አባቶች ተሰብስበው ወሎ ራሱን ፕሮቴክት ሊያደርግ ይገባል። እሴቱ ፕሮቴክት ሊያደርግ ይገባል። ወሎ ላይ እንደዚህ አይነት ነገር ሀፕን አደረገ ማለት ለወሎ ውርደት ነው። ላለፉት ስንት ዓመታት የገነባውን እሴት ለመናድ የተደረገ ሙከራ ነው። እሴቱን ፕሮቴክት ሊያደርግ ይገባል። ማንነቱን ፕሮቴክት ሊያደርግ ይገባል። በሁለቱ ሃይማኖቶች መካከል በታ ትልልቆቹ ሃይማኖቶች መካከል ላይ ግጭት ለመፍጠር ቀውስ ለመፍጠር ነው እየተሞከረ ያለው። ይህንን አምሮ ሊታገልና ፕሮቴክት ሊያደርግ ይገባል። ለማንኛውም የነዚህ ጽንፈኛ ኃይሎች ሰዎች እዚ ጋር ያደረጉትን ኮሚኒኬሽን ሶሻል ሚዲያ ሲዘዋወር ያየሁትን እዚ ጋር አሳያችኋለሁ። ታሪክ ተበላሸብን መስጂድ ውስጥ ገብተው የሆኑ ክፍለ ሀገር ሰዎች መስጂድ ውስጥ ገብተው ጥቃት አድረሱ፣ በቃ ታሪክ ተበላሸብን ብለው እየየ ሲሉ ነበረ። እስቲ ተመልከቱት። ያው ታሪካችሁ ድሮም የተበላሸ ነው። ለማንኛውም ተመልከቱት። እንዴት ነው እንዴት ነው ማን ታድሯል አለን ሰላም ነው ምን ነበር ማታ ብልሽታ አለእናስቶ መስጊድ ውስጥ መተዋቸው መስጊድ ውስጥ እግዚአብሔር ይኛ ናቸው አይ ጎጃሙ ናቸው ለምንድን ቢያንስ የስልሳ አምስት እስከ ሰባ አራት ዓመት የሚሆን ሽማግሌ መስጂድ ዝም ጠበቃ መቱት። ከዛ ውስጥ ላይ ገብተው እንደ ብዙ ሰው ሦስት ሰው ነው አራት ሰው ማርያም ታሪክ አካባቢ ነበር ያለ